የዛሬ ወር ፕራክቲካል የዲጂታል ማርኬቲንግ ክላስ እንደጀመርኩ ነግራችሁ ነበረ። በዚህ ክላስም አስር ሰዎችን መዝግበን ፕራክቲካል ክላስ እየሰጠን እንገኛለን። በዚህ አንድ ወር ውስጥ ከስትራቴጂ ጀምረ የዌብሳይት ላንዲንግ ፔጅ አሰራር፣ ኢሜል ማርኬቲንግ፣ ሶሻል ሚዲያ ማርኬቲንግ እና ኮንቴንት ክሬሽን ሳይቀር በስልክና በካሜራ እንዴት ሹት ማድረግ እንደሚችሉ ሳይቀር እዚህ እኛ የምንሰራበት ኦፊስ እያስተማርን እንገኛለን። ከእነሱ መካከል ሁለት ሰዎች ወረዲኛ ጋር አዘኝተርን አብረን መስራት ጀምረዋል። በቀሩት ጊዜዎችም ሪል የክላይንት ስራዎች ላይ እየተሳተፉ የሚማሩ ይሆናል። ሶ አሁን ደግሞ ተራዊ እናንተ ስለሆነ ሁለተኛውን ዙር የዲጂታል ማርኬቲንግና የኮፒራይቲንግ ፕራክቲካል ክላስ ለመስጠት ቅድመ ምዝገባ ጀምረናል። ያለን ቦታ ከ10 ሰዎች በላይ ማስተናገድ ስለማይችል ቀድማችሁ መመዝገባችሁን እርግጠኛ ሆኑ። ይህንን ክላስ በትክክል ላጠናቀቁ ሰዎች ሪኮግኒዝ የሆነ ሰርተፍኬት፣ እንዲሁም ደግሞ ስጨርሱ ስራ የምታገኙበትን ወይም ክላይንቶችን የምታነጋግሩበትን ሪል የሆነ የራሳችሁ ዌብሳይት ፖርትፎሊዮ እንድታገኙ እናግዛቸዋለን። እንዲሁም እንደተለመደው ለሁለት ሰዎች ሰዎች የኢንተርንሺፕ እድል የምንሰጥ ይሆናል። ስለዚህ ሙሉ መረጃውን ማወቅ ለምትፈልጉ ሰዎች ያላችሁን ጥያቄ በሙሉ ኮሜንት ብታደረጉልኝ እንመልስላችኋለን። ከዛም በተጨማሪ ባዮ ላይ ባለው ቁጥር ብትደውሉ ሙሉ ሙሉ መረጃውን ማግኘት ትችላላችሁ።